አሮን እንዲህ ብለ ነገረው ከዘርህ በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ እነማ እውር ወይም አንካሳ ወይም አፍንጫ ደፍታታ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ አንድ ሰው ጎባጣ እንደዚህ የጎበጠ ከሆነ አይገባም ማለት ነው እንደዚህ ካለ አይገባም የእግዚአብሔር ጉባኤ ከዛ ወይም እጀ ሰባራ እጁ እንደዚህ ሰበር ያለ ከሆነ ምናምን አይገባም ከዛ ምን አለ አይነ መጭማጫ ቻይና እንዳለ አይገባም። እግዚአብሔር ጉባኤ እንዳለ ኮሪያ ቻይና ምናምን ይሄ ጃፓን የምት ይላል ከነ ማለት ነው። ወይም እከካ ማለት እከክ ምናምን ካለ ብማ በአንተ ገጠር ምናምን አካባቢ ካለ ተበላ ቋቁቻ ቁንጫ ምናምን እንዳለ ከዛ ይኸው፣ ወይ ደግሞ ይኸው ራሱ መጣ እንዴ ወይም ቋቁቻ ማለት እንዴ ወይም ጃንደረባ ወላይ፣ ከሁሉም የሚገርመኝ ነው እኔ ጥያቄ ጃንደረባ የሆነ ሰው እንዴት ነው ተመርምሮ የሚገባው? አይነ መጭማጫ አይኑ መጭማጫ ስለሆነ በአይኑ ይታያል። አፍንጫው ደፍታታ ከሆነ ደፍተት ያለ ስለሆነ ይታያል። ጃንደረባውን እንዴት አይተው ነው የሚያስገቡት? ልብሱን አውልቀው ነው ወይ? ጥያቄ ጥያቄ። ጃንደረባ ነው ስልብ ማለት ነው። ስለዚህ እንዴት ነው የሚገባው? እንዴት ነው እየተመረመረ ነው የሚገባው? ተመርምሮ ነው ቼክ ተደርጎ ምናምን፣ ማን ነው የሚመረምረውስ? በአላህ እንጠበቃለን። ኦኬ ላምጣላችሁ። ገና እንዴ እንደዚህ ማ ጨርስ፣ ጨርስ፣ ጨርስ። ምን አለ? ከዛ ከካህኑም ከአሮን ዘር በትውልዱና የአምላኩን በእሳት ቁርባን ያቀርብ ዘንድ አይቅረብ አለ። ነውረኛ የአምላኩን እንጀራ ያቀርብ ዘንድ አይቅረብ፣ ነውረኛ ነው አለ። ለምን ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባል። በቃ መቅደሶችን እንዳያረክስ ወደ መጋረጃው እንዳይግባል። ጭራሽ እንዳትመጡብኛል። በቃ ለምንድን ነው አሁን እንምጣ። አሁን አንድ አንድ ቅስቸው፣ ቆይ እዚህ ጋር ግን ማለት የፈለግኩት ነገር ለምንድን ነው ይብሮ ወደ ታች እንድትወደረኩ ለመሰል፣ አሁን በስልምና አልሐምዱሊላህ ረቢልዓለሚን አላኒ ምንትል ስላም፣ አምላክ አላህ እኛ ማረን እንድንለው ሲፈልግ ገብተዋል በየትኛውም ቦታ በየትኛውም አጋጣሚ የሆነ ማሪኝ ትላለህ። አንተ ወንጀለኛ በመሆነ የእሱ ቤት የሚቆሸሽ ነገር አይደለም። አየው አምላክ አላህ በአንተ ወንጀል ምክንያት የእሱ ቤት አይቆሸሽም። አንተ ልትቆሸሽ ትችላለህ። አንተ ማህርታ ትጠይቃለህ። እንደውም በቃ ወንጀለኛ ስለሆንን ወይም ደግሞ ኃጢአት ስለምንሰራ ድንበር ስለምናልፍ ምህረትን ጸጋን ሽታን እንጠይቃለን። አልሐምዱላ ረብልለም እሱ እኮ አሁን ነውረኛ ነው። በአካሉ ጉድለት ገብተዋል አካለ ጎዶሉ ወይም አካሉ ላይ ክል ስላጋጠመው ነውረኛ ስለሆነ የእሱ ቦታ ላይ እዛ ቦታ ላይ ከደረስ ምን ይሆናል? ቦታው ይረክሳል። እና ምቅዱሶች እንዳይረክስ ነውረኛ ነው አለ መስልም እና ግን አልሐምዱላ ረብ ነውረኛው ወይም ደግሞ ስህተት እንደምንሰራ ስለምናውቅ እኛ የሰው ልጆች ከአምላካችን ከመሀሪ ከሆነው አምላክ አለ እኛን ለመማር ዱቄት ከማይፈልግ እኛን ለመማር ደም ከማይፈልግ እኛን ለመማር ልጅ መስዋዕት ከማይፈልገው አምላክ አለ ምህረትን ጠይቃለን። ይምርናል። መሀሪ እሱ ብቻ ስለሆነ ይህን ለማለት ፈልጊ ነው። ይብሮ እያፈዋል ዛ ከላ ይብሮ አቀጥላለሁ ዛሬ አላቆምም። ዛሬ እሺ፣ ለምንድነው አፈወርቅ የተባለው ሰውየው ስሙ? አፈ ወርቅ ብላችሁ ለልጃችሁ ያወጣችሁ ሰዎች ይጸጸታችሁ። ዛሬ ምንድን ነው የሚጸጸተው? መጽሐፈ ሚስጢር፣ መጽሐፈ ሚስጢር ምዕራፍ አራት ላይ ምን ይላል መሰላችሁ? ይኸው እኔው እንግዲህ ኦኬ የቱ ጋር ነበረ? የቱ ጋር ነበረ መሰላችሁሩ? ይህንን ራሱ ታነበዋል ቅል ቆይ ቆይ ቆይ፣ ዛሬማ በቃ በገዛጃችሁ እንደዚህ አይነት ነገር እያመጣችሁ በገዛጃችሁ ነው ትንምጠ ችግር ውስጥ የምትገቡት። ያው ማን ምን እንዳለ ታውቃለህ። የሞዴል ውድድር ነው ወይ? እሺ፣ አረ ቆይ እንዴ፣ ዛሬማ እንደዚህ መላቀቅ የለም። እሺ፣ ቁጥር አራት ላይ ማለት ያው እዚህ ጋ ነው። ያው ምን አለመሰላችሁ ይኸው እዚህ ጋ እኔ እግዚአብሔር በስጋ ከሴት እንደተወለደ አምናለሁ። እኔ እግዚአብሔር በመወለጃ ማህፀን እንደተወለደ አምናለሁ። እኔ እግዚአብሔር በድንግልና ወተት እንዳደገ እሺ አምናለሁ። ምን አለ፣ ህፃናትንም ስርዓት ህፃንን እንደመሰላቸው ከብቻዋ ከኃጢአት በቀር የሰውን ህግ ሁሉ የእንድፈጽም አምናለሁ ብሎ ምን አረገ? ምን አረገ? ቆያንዴ ማርክ ላርግላችሁ እባካችሁ። ይህንን ያው ይኸውላችሁ እንኳን ደስ አላችሁ። ምንድን ያደርገው? ምንድን ያደርገው? ጉድ ፈላ። ሀፍረተ ስጋዋን ሳመ። ከዛ ምን ተባለ? ውዱዕ ጠፋ። በቤተ መቅደስ ፊት ቦታ የማርያም ስዕል ነበረች። አፈ ወርቅ ብላ ጠራችው። ስዕሏ ምን ብላ አጠራችሁ? አፈ ወርቅ ብላ ጠራችው። ስለዚህ ከዛ በኋላ ምን ተብሎ ይጠራል? ዮሐንስ አፈ ወርቅ ተብሎ ይጠራል። እባካችሁ ዮሐንስ አፈ ወርቅ የሚባል ሰው ምክንያቱ የተጠራበት አፉ ወርቅ የሆነበት ምክንያት እንደዚህ ስላረገ ነው፣ እንደዚህ ስላረገ ነው። ስለዚህ አፈ ወርቅ ብላችሁ አሁን አንድ ሰው አፈ ወርቅ መንገድ ላይ ካገኛችሁ በጣም ነው የሚያሳዝነው። እና በቃ አፈ ወርቅ ያው ይህ ወርቅ የተባለበት ምክንያት አፉ ምን አረ፣ ይቅርባችሁ። አረ ዛሬ ማዘረግፈዋለሁ። ወላሂ ነው ዝርግፍ ነው ማድረገው ያው መጽሐፈ ስንክሳር ዘወር ህዳር ምዕራፍ 26 ላይ ከዚህም በኋላ መድኃኒታችን አፉን ሶስት ጊዜ ይሳመው አለ። ማን ነው የሚስመው መድኃኒታቸው። በዚህም ጣም በዚያም ጊዜ ከአፉ ማን ነው ከፍቅሩ ጣም ብዛት የተነሳ ነፍሱ ከስጋው ተለየች። ኢየሱስ ሰውን ስሞ ማለት ነው፣ ሶስት ጊዜ ስሞ ወንድን። ላኢላሀ ኢላላህ ተመልከቱ፣ የነቢያትን ክብር እንዴት እንደሚያዋርዱ ምን አለ ከዛ፣ ገድለ ተክለ ሃይማኖት ቁጥር ምዕራፍ አርባ ላይ ምን እንደሚል። እሺ፣ የምክር አበጋዝ መልአክ መልአክ ሚካኤል ከአንተ ጋር ይሁን ብሎ አፉን ሳመው፣ አፉን ሳመው፣ አፉን ሳመው። ታምረ ኢየሱስ በአማርኛ ይህንንም ተናግሮ አፉን ሳመው። ኢየሱስ ዝም ብሎ እኔ ይቅርታ አርጉልኝ፣ እንደዚህ አይነት ባህሪ ኢሳ አለይሂ ሰላም ዘንድ የለም። አላሁ ሙስተዓን። ወላሂ በጣም ከባድ ከባድ ከባድ። ኦኬ ምን አለ እስቲ፣ አባታችን የመባሲሆን ገድል ምዕራፍ ሁለት ላይ እመቤታችን መለሰችም እንዲህም አለችም፣ እኔ በወንዝ ዳር የምገኝ የዮሴፍ አበባ ነኝ አለች። እሱም የገሊላ መድኃኔ ዓለም ነኝ አለ አለኝ አለች። ሰምቼም ከእግራቸው በታች ሰገድኩ አለ። እናቱም መለሰችልኝ፣ አፌንም ሳመችኝ። እንዴ! አረጉድ አረ ጉድ ፈላ! አረ ጉድ ነው። ማርያም ተሰማለች ብሎ ያስቀምጣል። እዚህ ጋር ደግሞ ላኢላሃ ኢለላህ በጣም ከባድ ነው። ህፃኑንም ይዞ እሺ አፌን ሳመኝ ጢመ ምናምን እያለ ቀጠለ። አረ በአረ ይሄንንማ እኔ አላነብም። በጣም ከባድ ነው፣ ከባድ ነው። ያው አፉን ሶስት ጊዜ ሳሙ፣ ሌላም አፉን ሶስት ጊዜ ሳሙ። ያው መስ ከነ ማለት ነው። በቃ ምንም ይቅርታ አድርጉልኝ። እኔ በቃ በገዛ እጁ ነው ልጁ የተናገረው። ያው አሁን አሁን ደግሞ እዚህ ጋር አንብብላችሁ በዚያን ጊዜም አለ መባቸው ምዕራፍ ሁለት ላይ በዚያም ጊዜም የሰማይ በር ተከፍቶ አየ። እንደ መብረቅ ያለ በትክክሌ ወረደ። ወደ እኔም ቀርቦ ህፃን ሆነ። በአጠገቤም ተቀምጦ ተቀመጠ። እሺ አንገቴንም አቀፈኛለ። በዚያን ጊዜ ፍርሃትና መንቀጥቀጥ የሚያዘኝ እንደ ስምም እሺ ተ ማን ነው ቀጠልኩ? እሺ እንደ ሰምም ቀለጥኩ፣ ነው እንጂ ያለው። ይቅርታ እንደ ሰምም ቀለጥኩ። እንዲህም ሲል መለሰልኝ ዛሬ የተወለድኩ የማርያም ልጅ እኔ የመድኃኒዓለም መድኃኒዓለም ነኝ፣ አትፍራ አለኝ አለ። ይህንንም ብሎ አፌን ምን አረጋኝ አለ። አፌን ሳመኝ። ከዛስ ከጣሙን ብዛት የተነሳ አፌን አጣፈጠው። ምንም አላወኩም። ልቤን አንስቶታልና ለአንድ ሰዓትም ስልብ ማን ነው ስ ስልብሴ ነው የሚለው ምንድን ነው የሚለው? አንተ ነው የሚለው ምን እንደሚል ከእኔ ላይም ሊነሳ በወደደ ጊዜ ጌታዬ ሳልጠግብህ እንዲህ ሳልጠግብህ ልትሄድ ነውነ? እሺ አልኩ። በዚያን ጊዜም ምራቁን ከራሴ ላይ እትፋለና አለ ንሳ። ምናምን እንደሆነ አይገባኝም አማርኛቸው ራሱ ንሳ ማለት እንካ ይሄ ነው ይሄ ነው፣ ነገር ይሄን ያለው ነገር ተመልከቱ። መሳሳም ምናምን ያው ደስታችሁ። ማርቆስ ወንጌል ምዕራፍ ሰባት ላይ ያው ደንቆሮ። እሺ፣ እንኳን ተውት፣ ይቅርባችሁ ለሌላ ጊዜ። መጽሐፈ ነገሥት ምዕራፍ አራት ቁጥር ሰላሳ ሶስት ላይ ገብቶም